እናት ማጣ፣ ቤተሰብ ማጣት። እኔ ደግሞ ይበልጥ ከእናቴ ጋር በጣም ቅርብ ነኝ እና ብቻውን መሆን ስላሳደገችኝ እናቴን ትቼ የምኖር አይመስለኝም። እግዚአብሔርም አያድርገው። ብሩኪ እንግዲህ ከዚህ በፊት ለእናቱ እንደዚህ አይነት ገለጻ ገልጾ ነበር ከሀይሜ ጋር ኢንተርቪው በሚደረገው። ዛሬ እንግዲህ የእናቶች ቀን ነው። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ አለው እኔ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው በኔ ጋር ውድና የተከበራችሁ የጨረቃ ፋሚሊዎች የእኔ ውድ ቤተሰቦች እንዴት ናችሁ? እንኳን ለእናቶች ቀን አደረሳችሁ። በስደት ለስንት ዓመት እናታችሁን ሳታዩ እንዲሁም የእናታችሁ ፍቅር እየናፈቃችሁ በአየር ላይም የቀራችሁ እግዚአብሔር መጽናናቱን ይስጣችሁላለሁ። ለእናንተ ስሜቱን ስለማቀው ነው ማለት ስለማቀው ስላችሁ። እኔ እግዚአብሔር ይመስገን እናትና አባቶቼ አሉ፣ ግን ሰው ማጣት ደግሞ እንኳን አይደለም እናትን ሰው የራሳቸው የሆነን ሰው ማጣት፣ እኔ በወንድሜ ብዙ ነገር ተምሬያለው እና እኔ እንጃ እንደ እናቴ ነው የምወደው። እኔ ወንድሜ ማለት ታናሽ ነው ግን እንደ እናቴ በቃ እንጃ በጣም ነው የምወደው። በነገራችን ላይ ብቻ ይሄ ነው ብዬ መግለጽ አልችልም። እና በሱ የተነካውን ስሜቴም በደንብ ነው የማውቀው። እንኳን አይደለም የእናት ሲጨመር ማለት ነው። ስለዚህ ውድህቶቼ አይዟችሁ። እናታችሁን ላጣችሁ መጽናናቱን እመኝላችኋለሁ። እናት ላላችሁ ደግሞ እንኳን እንኳን እንኳን አደረሳችሁ፣ ረጅም ረጅም እድሜ ይስጥላችሁ። በጣም ማለት ስደት ላይ ሆናችሁ ለብዙ ዓመት ሳታዩ የቀራችሁ ብዙ አንዳንድ ግጥሞች የተገጠሙ ግጥሞች አሉ፣ እነሱን እያሰማዋችሁ ሁላችሁም ዛሬ ዛሬ ነው። ትናንትና ግን ኦኬ ትናንትና ዛሬ ዛሬ ነው መሰለኝ። ዛሬ ይሁን ትናንት ብቻ ቀኑን ትክክል አይደለሁም ግን ብቻ ብቻ መቼ ዛሬ ዛሬ ይሁን ትናንትና ራሳቸው ነው ባይዘው ወይ ማለት ነው። እና እነ ብሩኬን ሳይት እዛ ላይ ቲክቶክ ላይም እያየው ነው በነገራችን ላይ ማለት ነው። እና ግን ያው እኛ እናከብረውም በነገራችን ላይ እንደዚህ ሲባል በዚህ በነጮቹ ቦታ ነው እንጂ የሚከበረው በሀገራችን ላይ እንኳን ያን ያክል ዓለም ግን አሁን ሶሻል ሚዲያው እየሰለጠነ ስለመጣ በዛ እንደዛ የሆነ ስላለ ነው። እና ውድ ቤተሰቦቼ እንደዚህ ይህን ነገር ሲመጣ ያው ይሰማቸዋል እህቶቼ የደላችሁ ሰዎች ማለት ነው። እና አይዟችሁ እግዚአብሔር በፈቀደውና በወደደው ባደረገው ነገር ምንም አናደርግም። የፈለገ ነገር ቢሆን እግዚአብሔር እዚች ምድር ላይ መኖር ካለብን ማለት ነው ታመን በጣር እንኳን እግዚአብሔር ያቆየናል፣ ያኖረናል። ግን መሄድ ካለብን ደግሞ እሱ እንደፈጠረን እሱ ይወስደናል። አፈርነንና ምንድን ነው የሚባል ነገር አለና፣ ያው እሱን ነው ማሰብ ያለባችሁ። ሁሉም በእግዚአብሔር ፍቃድ ስለሆነ እዚች ምድር ላይ ያን ያህል እንድትጨነቁ አልፈልግም ቤተሰቦች የሌላችሁ ማለት ነው ያላችሁ ደግሞ እየደወላችሁ እንኳን አደረሰሽ እናቴ እንዴት ነሽ ያላችሁ ጠይቋቸው ማለት ነው ውድ ቤተሰቦቻችን እና እስኪ አንዳንድ ግጥሞችን እስኪ ላሰማችሁ ማለት ነው እ ስለ እና ሲነሳ በቃ ጭንቅላቴ ላይ አሁንማ ብሩቅ ነው ሴት የሆነው ማለት ነው ማለቴ አለ አይደል በቃ መግቢያ ላይ አድርጌላቸዋለሁ። የዛን ጊዜ የተናገረው ነገር በቃ አይረሳኝ። በቃ እናት ሲባል ብሩክ ነው ትዝ የሚለኝ፣ የብሩክ እናት እንደዛ ነው ትዝ የሚለኝ። የሁሉም እናቶች እናቶች ናቸው፣ ነገሩን ነው ልላቸው የፈለግኩት ቤተሰቦች ማለት ነው። እና ቦቦ በዚህ አጋጣሚ ረጅም ዕድሜና ጤና ይስጠልህ። እንደዛ ምለው ደግሞ ምክንያት ያው እሱ አንደኛ አባቱንም ሳያውቀው እናቱ ነች ያሳደገችው፣ እና በቃ እንዲያጣት አይፈልግም። በቃ ማንም እናቱን እንዲያጣ የሚፈልግ ሰው አለ ያልኳቸው አይደለም። ግን የሱ ደግሞ በጣም የተለየ ነው። በቃ የተለየ የማንም ሰው ይለያል፣ ግን እሱ ምናልባት አውጥቶ ተናግሮ ስለሰማሁት ነው መሰለኝ። ብቻ አላቅም። ብቻ የሁሉም ሰው ይለያል አይደለም፣ እናት ብቻ ምንም ማንም፣ ምናችሁም አይጉደልባችሁ። ግን እግዚአብሔር ደግሞ ፈቃዱ ከሆነ እሱ በፈጠረ ከእሱ ጋር መጣላት አንችልም። ከእሱ ጋር ያመጣውን ነገር አሜን ብለን መቀበል ነው እንጂ ምንም ከእግዚአብሔር ጋር ጸብ የለም። እና እስኪ አንዳንድ ስለ እናቶች ግጥም ላሰማቸው ውድ ቤተሰቦቼ አዳምጡ። አውቃለሁ ማዬ ደውዬ ሳወራሽ ደህና ነኝ እያልሽኝ እምባሽ ይቀድምሻል። ግን ደህና ሁኝልኝ ባለሽበት ሁነሽ ደስታሽ ሙሉ የሆነ ይድመቅልኝ ሳቅሽ እድሜሽን ያርዝመው። ስመጣ ላግኝሽ ከባህር ተሽ እናቴ ናፈቅሽኝ። አሻግሬ ባይሽ ተራራው ጋዶኛል፣ ያለሽበት ሀገር ቦታው ርቆኛል። በሰው ሀገር ሁኜ ናፍቆትሽ ገሎኛል። እንደ እንጀራ ውሃ ድምጽሽ ይርቦኛል ደንዳናው ልቤ ምነኛ ጨካኝ ነው የእናትን ፍቅር ችሎ የተለየው። እናቴ ባየሽኝ የልቤን ስብራት፣ ናፍቆት አሰቃየኝ ሁኖ የራስ ምታት። ወለድሽኝ አምጠሽ፣ አሳደግሽኝ አዝለሽ፣ የሰው ሀገር ስደት ወሰደ ከጉያሽ። መች አደግኩና ገና ይቀረኛል፣ አሁንም እቀፊኝ ደረትሽ ናፍቆኛል። እናቴ እያልኩኝ ስጠራሽ አሰሚኝ፣ የወለደኛ አንጀት ምነው ጨክነብኝ? እንስብስፍ አንጀትሽ ከቶ እንዴት ስትወጪ ስትገቢ፣ ስለ እኔ እያሰብሽ አውቃለው እናቴ። አንቺም እንደናፈቅሽ ለሊት እየመጣ ይነግረኛልብሽ። አንጋጥጬ ባየው የሰማዩ ርቀት፣ እናቴ አልቻልኩ ማሰቃየ ናፍቆት። ለእናት ተወርቶ የማያልቅ ጸጋ ነው ያለው። እናትነት ማለት በጣም በጣም በጣም ተወርቶ የሚያልቅ ተወርቶ የሚገለጽ አይደለም። እናትነት በጣም ኃላፊነት በጣም ከባድ ነው። ሁላችንም እናት ለመሆን ያብቃን። እናት የሆናችሁም የልጃችሁን ስኬት እንዲሁም የቤተሰቦቻችሁን ብቻ ምኞታችሁን ያሳካው። ስደትም ለረጅም አመት ኖራችሁ ልጃችሁን ሳታዩ እንዲሁም ህፃን ሆኖ ትታችሁ የመጣችሁ አድገው እነሱ እናቴ እንዴት ምን አይነት ትሆን እናቴ እንዴት ትሆን ብለው ሊያዩዋቸው፣ በአካል ሊያዩዋቸው በቪዲዮ እንኳን ብታዩዋቸው ቲክቶክ ላይ እያየሁ ነበር። ብዙ ህፃን ሆኖ ትቶት ሄደ አድጎ ምናምን፣ አሁን ሲያወራት እያፈረ እየተሽኮረመመ ምናምን ነገርን ማለት እናቱ እንዳልሆነች እስከሚሰማው ድረስ ማለት ነው እና እንደዚህ አይነት ስሜት ደግሞ ተሰምቶት ስታዩ የባሰ በጣም ውስጣችሁ ይታመማል። እና እንደዚህ የሆናችሁ ልጆች ያው ሄዳችሁ ሁሉን ነገር እስኪስተካከል ወደ ራሱ ማለት እስክታስረዱት እስኪያውቀው ድረስ እስክታውቀው ድረስ እናንተ ሊሰማችሁ አይገባም። ቲክቶክ ላይ በቪዲዮ ሁለት ወር ሆኖት ነው ትቼ የመጣሁት ምናምን ብላ ስታወራ እያ ልቀሰች አይቻ ነው። እና ልጄ ምናምን ስትለው፣ አንቺ እኮ እናቴ አይደለሽም ምናምን ሲል፣ እናቴ እህቷ ነች እና እናቴ እህቷን ጠርቶ እናቴ እሷ ናት እሷ እኮ ነች ያሳደገች ይስላል በጣም በጣም ያለቀሰችው ማርያምን እና እንደዚህ አይነት ነገር ንትን ስትሉ ሲላችሁ ምንም ሳያቁ ጥላችኋቸው የመጣችሁ እህቶቼ ምንም ነገር ሊሰማችሁ አይገባም። መቼም ቢሆን መቼም አድጎ ነፍስ ሲያቅ ራሱን ሲያቅ እንደዚህ እንትን ማለቱ አይቀርም፣ መጠየቁ አይቀርም፣ እናቱን አባቱን መጠየቁ አይቀርም እና በትንሹ ከእመቤት ልጅ መማር ትችላላችሁ። ያው እመቤትን የብዙ ምሳሌ ማድረጋት ጀግና ስለሆነች ነው። ጀግና ሴት ስለሆነች አልፎ ተርፎ ወንድሟ ከጎኗ ሆኖ እንዴት እንደሚያበረታታት በጣም የብዙ ተምሳሌ። ትናትና ሁላችሁም ይህንን እድል አግኝታችሁ ተጠቅማችሁበት። ግን ዛሬ ላይ ልጃችሁ ማማ ወይም እናቴ ስላላላችሁ እንዳይሰማችሁ ፈልጋለሁ ማለት ነው። ውድና የተከበራችሁ ቤተሰቦቻችን ዛሬ ብሩኬና ሀይሚ የእናቶችን ቀን አስታውሰውናል። እነሱም ብቻ ሳይሆኑ ሌሎች ብዙ እናቶቻቸውን እየፖስቱ አይቻለሁ፣ በጣም ደስ በሚል ሁኔታ። እኔም ደስ እንዲላት ብዬ ከአቅሜ በላይ ሰፕራይዝ ልክ ያለው ይደርሳታል፣ ደርሷታል። ግን እንትን ላይ ማውጣት አልፈለግኩም፣ ፖስት ማድረግ አልፈለግኩም። ደግሞ የሆነ ሰዓት ላይ የሆነ ነገር ሲፈጠር ቢዘቀዝቋት እናቴ፣ ፀፀትን አልችለውም። የብሩኬና ስትጸጸት ስትዘቀዘቅ እንኳን እንዴት እንደሚጸጽተኝ እግዚአብሔርን የብርኬም የማርክም የሁሉም እናቶች ይዘቀዘቃሉ። እና ብቻ በጣም እንትንል ነበር ማለት እናቶች፣ እኔ እንዲዘቀዘቁ በፍጹም አልፈልግም የማንም እናት ማለት ነው እና እንደዛ ነገር ስላለ አልፖስትኩም እኔ አልፖስትም። እናቴ እኔ ነው እንደፈለጉ ያርጉኝ። እናቴ ምን ነው እናቴ ምንም በማታውቀው ነገር እሷ ምን ታውቃለች? እሷ ምን ልስራ ምን ልሁን የምታውቀው ነገር የለ። ምን በወጣት ትዘቀዘቅብኛለች? እና ለዛ ነው ቤተሰቦቼ እነ ብሩክ ደግሞ ያው የሶሻል ሚዲያውን ሰው ስለሆኑ ምናልባት እኔ ወደፊት መሆን ከሆነ በቃ እንደዚህ ከሆነ እንግዲህ ወደ ቤት ሊሆን ይችላል። አሁን ግን እዚህ ስደት ባለሁበት ቦታ ላይ እንደዚህ አይነት ነገሮችን ማድረግ ጥሩ አይደለም፣ ለእኔም ለእናቴም። ለዛ ብዬ ነው ሌሎቻችሁ ሁላችሁም እንግዲህ እንኳን እንኳን ለእናቶች ቀን አደረሳችሁ እላለው። እንግዲህ ሀብም በፎጣ በጃኬቱ ሚስቱን እንደብድቦ ዛሬ በንደዚህ አይነት መልኩ ፏ አርጓ አምጥቷታል። እናት ሊያረጋት ይሆን እህት ሊያረጋት ሆን አይደን አላቅም። አለባበሳቸው ያምራል። ግን እውነት ቀሚሱን ወደድኩት። የመጨረሻ የነብሩኬ ደግሞ በሁላ በሻ ቀሚስ ነበረ። ዛሬ ለየት ብሎ ነው የመጡት በጣም ነው የሚያምረው። ባይዘው ወይ ማለት ነው እናታቸውን እንግዲህ ጉንጯን በቃ የሌለ በዚህ አጋጣሚ ሀይሚዬ ከሙሽዬ ጎን ስላየች በጣም ደስ ብሎኛል። በጣም እኔ ሙሽዬ ሴት ልጅ ስለሌላት በጣም ተሳዝነኛለች። በጣም ሴት ልጅ አስፈላጊ ናት፣ ለምንም ለምንም ቢሆን ለምንም ቢሆን በእርግጥ ወንዶቹ አሉ፣ ወንዶቹ ብላችሁኛል፣ አሉ ወንዶቹ፣ ወንዶቹን በጣም ጥሩ ልጆች ናቸው። እግዚአብሔር ባርክላት፣ ፈጣሪ ያሳድግላት። ግን ደግሞ ሴት ልጅ መኖር አለበት ብዬ ነው እኔ የማምነው። ለሴት የተንቢን አላያችሁም? የተንቢ እና አስፈላጊ ነው ሴት ብቻ። እግዚአብሔር ይመስገን ማለት ነው። ፈጣሪ ካልባረከው ሁሉም ነገር ስለማይሆን ያው ለምን አልሆነም ብዬ አለንም፣ ግን ታሳዝነኛለች። አሁን ደግሞ ሀይሚ ከጎኗ ስላለች በጣም እኔ እንጃ፣ በስማም ደስ ይላል። ብቻ እግዚአብሔር ይመስገን። አንዱን ሲነሳ አንዱን ይሰጣል የሚባል ነገር አለ። በብሩክ በኩል ክሷት አልሙሽዬ ማለት ነው። እርግጠኛ ነኝ ደስተኛ ታረጓታላችሁ ብዬ ተስፋ አለኝ ማለት ነው። ውድ ቤተሰቦቼ ሰላማችሁ ይብዛ። ፍቅራችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፍቅራችሁን ግለጹላቸው ማለት ነው። ልጆች ከትምህርት ቤት እየመጡ ነው። ድምጽ እንዳይገባብኝ ኩሽና ወኝ ነው የሰራሁት። ምናልባት ድምጽ ካስተጋባ በጣም ይቅርታ አድርጉልኝ። ለሁላችሁም እናቶች መልካሚ እናቶች ቀን እየተመኘሁ በዚህ እሰናበታችኋለሁ ማለት ነው። ማታ እንግዲህ የምናየ ይሆናል የሙሽዬንና የሀይምዬን ቆይታ። ሀይምዬ በጣም አድጋብኛለች። ዛሬ የሌለን ያደገችብኝ ብቻ ግን እስኪ ምና ይሆናል። ማታ ማለት ነው ቤተሰቦች፣ መልካም ምሽት ይሆንላችሁ። ባይ ባይ። ማታ እንገናኝ በብሩክ ቤት ባይ። የእናታችሁን ፍቅር ግለጹ በኮመንት ስር፣ የሁሉንም የእናቶች ፍቅር፣ የሁሉንም እና እንዳልኳችሁ እናት የሌላችሁ እንዳይሰማችሁ። እግዚአብሔር በፈቀደው ነው ሁሉ ነገር የሚሆነው። አደራ አደራ አላለሁ እንዳይሰማችሁ። ቲክቶክ ላይ ስላየ ሆነው በነገራችን ላይ ማርያምን። አይዟችሁ ሁሉም ለበጎ ነው። ሁሉም ለመልካም ነው እና መልካም ቀን ይሆንላችሁ የእኔ ውድ ቤተሰቦች ባይ ባይ። የኔ እናት እምዬ ስላአንቺ አልጠግብም ማውርቼ። ሁሌም ጻፊሉኛል አያርፉም እጆቼ። ምግቤኮ አንቺነሽ የውስጤም ምራብ በቃልሽ አጣፍጠሽ በፍቅርሽ ምጠግብ። ብርሃኔነሽ አንቺ ቢጨልም አልፈራ የማልችለው የለም እምዬ ከአንቺ ጋር ተስፋ ምርኩዜ ነሽ ባንቺ በረታለው። በመኖርሽ ብቻ ሁሉን ቺ ያልፋለው። ጠረንሽ ውበት ነው ተስፋ ያሰንቃል። የአበቦችን ማዛ እጅጉን ያስንቃል። ውድንቁ አይክስሽ ላነባሹው እምባ ችዬ እንኳን ብሰጥሽ መች ላንቺ ሊራባ። አንቺን መሳይ የለም የሚወዳደርሽ፣ በዝሽ ምድር ልዩ አንዳንቺ ብቻ ነሽ። መድኃኒቴ ይኮነሽ ፍቅርሽ የሚያክመኝ፣ ዳበስ ስታረግኝ ሁልጊዜም ደህና ነኝ። እመይ ላሳየሽኝ ለውብ ፈቃር ልብሽ፣ አንቺን የሚገልጽሽ የቱቃለው ልክሽ። ለአንዴም ሳትከፊ ሁልጊዜም ኑሪልኝ፣ እስትንፋሴ አንችነች ስላለሽ